ሰላምታችን በያላችሁበት ድረስ እንደምናላችሁ የተከብራችሁ ተመልካቾቻችን ከአምራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል። ከዜናዎቹ ጋር ጀማል ኢማም ለደቂቃዎቹ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። የሐይቅ ከተማን የረዥም ጊዜያት የልማት ጥያቄዎች የሚመልሱ ስራዎች እየተከናወኑ መሆኑን የከተማዋ ነዋሪዎች ተናገሩ። ከተማዋ ለቱሪዝምና ኢንቨስትመንት ምቹና ጸጋ ያላት ከተማ መሆኗ ተገልጿል። ተጨማሪውን ከአበሻን ላይ እንከታተል። ታሪክም ተፈጥሮም ለከተማዋ አድልተዋል። ታሪክን ስናነሳ የመካከለኛው ዘመን የሥነ መለኮት ዩኒቨርሲቲ እየተባለ የሚጠራው የሐይቅ እስጢፋኖስ ገዳም መክተሚያ ናት። ተፈጥሮ አሻግራ አርዲቦ ሐይቅን ደሴት አድርጋ ደግሞ ሎጎ ሐይቅን ችራታለች ሐይቅ ከተማን ከተማዋ ግን እንደ ዕድሜዋም እንደ ጸጋዋም ሳይሆን በርካታ የመሠረተ ልማት እጦት ያለባት ከተማውና ቆይታለች። አሁን ላይ ግን የገበታ ለትውልድን ጨምሮ ሌሎች ከተማዋን የሚያነቃ ያቆ የልማት ስራዎች የተሰሩ ስለመሆኑ ነዋሪዎቿ ይናገራሉ። ከተፈጥሯዋ ጀምሮ ያላት ልምላሜ በእውነት እድለኛ የሆነች በጣም የምታምር ለሰው ልጆች መኖሪያ ተገቢ የሆነች ገነት ቦታ ናት። ይሄ የገበታ ለሀገሩ መጀመር እንደገና ይሄ የኮሪደር ልማቱ አንድ ላይ ተቀናጅቶ መምጣት የሀይቅ ከተማ እንደነገርኩ መብራት፣ ትልቅ መብራት የበራላት ናት። በአሁኑ ሰዓት ገበታ ለትውልዱ በጣም በታድሎ ስንመኘ የኖር ነው። ሳናስበው የመጣ በረከት ነው ለሀይቅ ከተማና እሱ ደግሞ ብቻውን ያለ ኮሊደር ያለ መንገድ ያለ መሰረተ ልማት ባዶ ስለሆነ ይሄ የኮሊደር ልማት መሰራቱ በጣም አስፈላጊ፣ ለገበታ ለትውልዱም ለማህበረሰቡም በጣም አስፈላጊ ነው። የኮሪደር ልማቱ ደረጃውን በጠበቀ መልኩ እየተሰራ መሆኑን የገለጹት የሀይቅ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ስራ አስኪያጅ ይማምሸቱ፣ ከተማዋ ካላት ጸጋ ባሻገር ለነዋሪዎቿም ሆነ ለጎብኚዎች ምቹና ተስማሚ ለማድረግ የኮሪደር ልማቱ እየተሰራ መሆኑን አንስተዋል። በዞን ደረጃ የኮሪደር ልማትን ሊያሟላ የሚችል ሳይትና በውስጡም መካተት ያለበት ነገሮች እንደተካተቱ በዞን ከተማና መሰረተ ልማት ማረጋገጫ ተሰጥቶ ወደ ተግባር የገባ ነው። ሀይቅ ከተማ ሰፊ የመሰረተ ልማት ችግር ያለባት ከተማ መሆኑን ያነሱት የሀይቅ ከተማ ተቀዳይ ምክትል ከንቲባ ከድር መሐመድ ነዋሪዎችን የልማት ጥያቄ ለመመለስ ጥረት እየተደረገ ነው ብለዋል። የከተማችን ኢኮኖሚ ባመነጨው ሀብት ልክ ከ3 ኪሎ ሜትር በላይ የጠጠር መንገድ ደረጃ ያሻሻልንበት ህዝባችንም ለዚህ ተግባር በራሱ ተነሳሽነት ከ3 ሚሊዮን ብር በላይ በማውጣት 28 ኪሎ ሜትር አካባቢ የውስጥ ለውስጥ መንገድን በራሱ ተነሳሽነት የከፈተበት አመት ነው ብሎ መውሰድ ይቻላል። እነዚህ ሁሉ ጠቅለላ አድርገን ስናያቸው ደረጃ በደረጃ የከተማዋን የመሰረተ ልማት ችግሮች በመፍታት እንደተባለው ለኢኮኖሚ ምቹ፣ ለንግድ ምቹ፣ ለኢንቨስትመንትና ለቱሪዝም ምቹ እንድትሆን በማድረግ በኩል የራሱን የማይተካ ሚና እየተጫወተ ያለበት ሁኔታ ነው ያለው። ሀይቅ ከተማን ያሏትን ጸጋዎች እንዲሁም የገበታ ለትውልድ ትሩፋትን በአግባቡ እንድትጠቀምና ለባለ ሀብት ምቹ ለማድረግ በኢንቨስትመንት ዘርፍም ስራ እየተሰራ መሆኑን ተቀዳሚ ምክትል ከንቲባው አመላክተዋል። በፕላን ምደባው የተመላከተ ወደ 11 ሄክታር የሚደርስ መሬት አዘጋጅተን እየጠበቀን ያለንበት ሁኔታ ነው ያለው። ባለሀብቶች ከተማዋ ያላትን ተስፋ ከተማዋ ያላትን የእድገት አማራጭ ከተማዋ ያላትን አጠቃላይ ማህበረሰቡ ኮሚኒቲው ያለውን የሰላም ወዳድነት በመገንዘብ ከተማዋ ላይ መጥተው ኢንቨስት እንዲያደርጉ በከተማችን በኩል ጥሪ ማድረግ እንፈልጋለን። ተማሪዎች የተሻለ ውጤት እንዲያስመዘግቡ በትኩረት እየተሰራ መሆኑን በደቡብ ወሎ ዞን የቃሉ ወረዳ ትምህርት ጽሕፈት ቤት ገለጸ። መምህራን ከመደበኛ የመማር ማስተማር ሂደቱ ባሻገር የማጠናከሪያ ትምህርቶችንና ወርክ ሽቶችን በመስጠት ተማሪዎቻቸውን ለማብቃት እየሰሩ ነው። ሰላሀዲን ሰይድ ዝርዝር አለው። የሰላም መኖር ተማሪዎች ትምህርታቸውን ለመከታተልና የተሻለ ውጤት እንዲያስመዘግቡ ያለው ሚና ከፍ ያለ ነው። በቃሎ ወረዳ ሀርቦ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች አካባቢያቸው ሰላም መሆኑ የመማር ማስተማር ሂደቱ በመልካም ሂደት ላይ መሆኑን ነው ለአሚኮ የተናገሩት። መማር ማስተማር ሂደቱ ጥሩ ነው። ቅድመ ዝግጅቱ ደግሞ ሾርት ሾርት ኖት እያወጣን ሀይላይት እናደርጋለን ሰዓት እየከፋፈልን እናጠናለን። የትምህርት ድግፉ በጣም ጥሩ ነው። ከሰዓትም አሁን እኛ አስራ ሁለተኛ ክፍል ተማሪ ነን። እኛ እንድንጠነክር ብለው የዘጠኝን የአስርን እየከፋፈሉ እያስተማሩን እያወጡ ማለት ነው። ፈተና ላይ ይመጣል ብሎ የሚታሰበውን እኛም ደግሞ ያውጡ ልምድ እየወሰድን ነው ብዬ አስባለሁ ከነሱ ከፍተኛ ውጤት አመጣል አካባቢያችን ሰላም እንደመሆኑ የመማር ማስተማሩ በጥራት እየተካሄደ ነው ያለው አሁን ላይ ተዘጋጅቻለሁ ብዬ አስባለሁ በራሴ ሰዓቱን ገና እንደመሆኑ ግን ያው ብዙ ኮርሶችን ለመሸፈን እየሞከርን ነው ከፍተኛ ውጤት ለማምጣት እየታገል ነው ያለነው አሁን ላይ ያነጋገርናቸው መምህራን በበኩላቸው ለተማሪዎች ውጤት መሻሻል የበኩላቸውን ድርሻ እየተወጡ መሆናቸውን ጠቁመዋል የትምህርት ቤቱን ስኬጁል ተከትለን መማር ማስተማሩ ሳይቆራረጥ ክፍለ ጊዜያችንን ጠብቀን እናስተምራለን። ከዛ በኋላ በእያንዳንዱ ሴም ቻፕተሮች ስንጨርስ ለልጆቹ ወርክሽት እያዘጋጀ እንሸጣቸዋለን ከዛ በኋላ ቱቶሪያል ፕሮግራም ይባላል። እነዚህ ቱቶሪያል ፕሮግራም ከዘጠነኛ እስከ አስራ ሁለተኛ ክፍል ድረስ ያሉትን በአመቱ መጨረሻ ላይ ሳይሸፈኑ የሚያልፉ ቻፕተሮች ይኖራሉ። እነሱን በቱቶሪያል ፕሮግራም እንሸፍንላቸዋለን። ወርክሽት መስጠት ጀምረናል። እኔ ለምሳሌ እኔን ብትወስድ ኦልሞስት ሁለት ወርክሽት ሰጥቻለሁ። ወደ አርባ ምናምን አካባቢ ጥያቄ ሚሆን ማለት ስናስተምራቸው ራሱ ለማትሪክ በዛው እግር መንገዳችን እያዘጋጀናቸው ነው የሚሄደው። መጨረሻ ላይ እንደገና እናረጋ ለምሳሌ ሽት እንሰራለን። ወርክ ሽቶችን ስናወጣ በኮምፒተንሲ መሰረት አድርገን ነው የምናወጣው። የሀርቦ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መሐመድ ይመር ሀገር አቀፍ ፈተና ተፈታኞችን በልዩ ሁኔታ ለማስተማር የሀብት ማፈላለግ ስራ እየተከናወነ ነው ብለዋል። አዳር ጥናቱ እስከዛሬ ዛሬ ሲደረግ የነበሩ ሰከንድ ሴሚስተር ላይ ሚያዝያ መጋቢት እንደዚህ አካባቢ ላይ ነበርና አሁን ላይ ደግሞ ፈርስት ሴሚስተር ላይ መጀመር አለብን ብለን ሀብት እያፈላለግን ነው እያሰባሰብን ነው ያለን። ነው ሀብት አፈላላጊ ኮሚቴ አቋቁመናል። ስለዚህ ወደ መቶ ሰባ ሺ አካባቢ አሁን አሰባስበናል። ስለዚህ ህዳር ከተቻለ መጀመሪያ አካባቢ ካልሆነ መጨረሻ አካባቢ ላይ ተማሪዎችን ለማስገባት ስራዎችን እየሰራን ነው። ስለዚህ አምና የነበረውን ነገር አጠንከረን በመስራት በ2018 ላይ ቢያንስ እንደ ክልልም እንደ ሀገር አቀፍም የተሻለ ውጤት ከፍተኛ ውጤት ከሚያስመዘግቡ ተማሪዎች መካከል የእኛ ተማሪዎች ማስመዝገብ መቻል አለባቸው ብለን ይዘን ን ያለንበት ሁኔታ ነው ያለው። የቃሉ ወረዳ ትምህርት ጽፈት ቤት ኃላፊ አቶ እንድሪስ አራጋው የመማር ማስተማር ሂደቱ የተሳለጠ እንዲሆን የተማሪ ጥምርታና የመማሪያ ቁሳቁስን በማሟላት የተማሪዎቹን ውጤት ለማሻሻል በ2018 በትኩረት ይተሰራል ነው ያሉት። ክረምት ላይ መማላት ያለባቸው የቁሳቁስ ጥገና፣ የኮምባይንድ ደስክ ጥገና፣ የመማሪያ ክፍል ጥገና፣ የተማሪ ክፍል ጥምርታው ምንድን ነው የሚመስለው የመምህር ተማሪ ጥምርታ ምንድነው ነው የሚመስለው የሚለውን ነገር በተግቢ ሁኔታ ነው የሚያያየ ነው ጊዜ ወስደን የ12ኛ ክፍል ውጤታችን ከባለፉት አመታት እየጨመረ እየጨመረ ጀመረ የመጣበት ነው ያለው እና ይህኛም አሁን የምንጠብቀው ልክ ከ2017 የነበረውን አፈጻጸማችንን ልምድ ወሰናል፣ ቀምረናል። አዳር ጥናት የገቡት ልጆች የተደገፉበት አግባብና የመጣው ውጤት እኛ ኦልሞስት አዳር ጥናት ገብቶ የነበረው ልጆች በሙሉ ያለፉበት ሁኔታ ነው ያለው። 2018 ላይ ከ2017ቱ የተሻለ ውጤት ለማስመዝገብ ጥረት እያደረግን ያለንበት ሁኔታ ነው ያለው። ምርጫችሁን አማራ ሚዲያ ኮርፖሬሽን በማድረግ እየተከታተላችሁን ስለሆነ እጅጋር ግን እናመሰግናለን። የተከበራችሁ ተመልካቾቻችን ከደሴ ስቱዲዮ ዜናዎቻችን አሁንም ቀጥለዋል። ታራሚዎችን በሥነ ምግባር ከማነጽ ባሻገር በተለያዩ የግብርና ስራዎች ስልጠናዎችን እየሰጠ መሆኑን የደቡብ ወሎ ዞን ማረሚያ ቤቶች መምሪያ አስታወቀ። ማረሚያ ቤቱ በሰብል ልማት የተለያዩ አዝርዕቶችን በሰርቶ ማሳያነት እየተገበረ ይገኛል። ደጀን አምባቸው ተጨማሪውን ይነግረናል። የደቡብ ወሎ ዞን ማረሚያ ቤቶች መምሪያ የህግ ታራሚዎችን በማረሚያ ቤት ቆይታቸው በሥነ ምግባር ታንጸው ፍርዳቸውን ጨርሰው ወደ ማኅበረሰቡ ሲቀላቀሉ አምራች ዜጋ እንዲሆኑ እየሰራ መሆኑን ጠቅሰዋል። በማረሚያ ቤቱ ታራሚዎች በግብርናው ዘርፍ በተለይም በሰብል ልማት የተለያዩ አሰራሮችን በመተግበር በተግባር የተደገፉ ሥራዎች እየተከናወኑ ይገኛሉ። በአራት አይነት ዘርፍ እናሰለጥናቸዋለን። አራት አይነት ዘርፍ ምን ምንድነው? የተፈጥሮ ሀብት አለ፣ እንደገና አኒማል ሳይንስ አለ ሰብል ልማትና ትክልትና ፍራፍሬዎችን እንሰጣለን። ሶስት ወር ነው ስልጠና በሶስት ወር አራት አስራ ሁለት ወራቶች አሉ። በአስራ ሁለት ወር አራት ተርሞች እንሰጣለን። እነሱን እንዴት አድርገው ማረም እንዳለባቸው እንዴት መዝራት እንዳለባቸው እንደገና መሬትን እንዴት አድርገው ማረስና ማለስለስ እንዳለባቸው እሱ እናስተምራለን። ቢያንስ ምርታማና ምርታማነታቸውን ለመጨመር ምን ማድረግ አለብን ዘንድሮ ብዕርና ብር ከሆነ ቀጤ ያገዳ ሰብል መሸፈን አለብን። ቀጤ ደግሞ እንደዛ አትክልትና ፍራፍሬዎች የሰብል ፈረቃዎችን ማድረግ አለብን። እንግዲህ ታራሚዎች እዚህ በሚቆዩበት ሰዓት ስለ ግብርና ታምረው እንዲወጡ እናደርጋለን። ለታራሚዎቹ የተለያዩ የግብርና ስራዎች በንድፋ ሀሳብና በተግባር ስልጠና ይሰጣቸዋል። ታራሚዎች እስካሁን በነበራቸው ሕይወት የያዙት እውቀት እንዳለ ሆኖ ከማረሚያ ቤቱ የሚያገኙት አሰራር ዘመናዊነትን የተከተለ ነው። ይህም ፍርዳቸውን ጨርሰው ሲወጡ በግብርናው ዘርፍ ሲሰማሩ ውጤታማ እንዲሆኑ ታሳቢ የተደረገ ነው። ምናልባት በተለምዶ ሊሆን ይችላል፣ አካባቢያቸው ላይ የሚያርሱት የሚሰሩት። እኛ ጋር ግን ይሄንን ደግሞ ሳይንሳዊ ሆነው በተደገፈ እንዴት ማድለብ አለባቸው፣ እንዴት አትክልቶችን፣ እንዴት አዝርቶችን መንከባከብ አለባቸው የሚለውን ሳይንሳዊ መንገዱን ተምረው ስለሆነ የሚሰሩት አካባቢያቸው ሲሄዱ፣ አሁን አንድ መሬት ካላቸው ጤፍ ብቻ ወይም እንትን ብቻ ከመዝራት በርካታ ነገሮችን አድርገህ ብዙ ነገር እንድታገኝ የጓሮም ቦታ ካለች በትንሽ ቦታ ላይ ጎመኑንም ካሮቱንም ምኑ ማርገ ራስህን ቢያዝ ከራስ አርፎ ደግሞ ማህበረሰቡ እንዲሸፍን እንዴት ሳይንሳዊ በሆነ መንገድ መስራት አለባቸው የሚለውንም ተግባሩንም እያስተማር ነው የምናስወጣው። በማረሚያ ቤቱ ውስጥ የሚከናወነው የግብርና ስራ፣ በተለይም ሰብል ልማት በትንሽ መሬት እንዴት ውጤታማ መሆን ይቻላል የሚለው ላይ ትኩረት ተደርጓል። የታረሚዎችን እውቀትም ጉልበትም ተጠቅመን የወቅቱ የሚጠይቀውን የማዳበሪያና የምርጥ ዘር ተጠቅመን በትንሽ መሬት ላይ እንዴት ብዙ ማምረት እንደሚቻል ታራሚዎችን የምናስተምርበት ነው። እግረ መንገዱንም ደግሞ ከምናገኘው ገቢ የመንግስትን ክፍተት ምንሞላበት የውስጥ ገቢ አማራጭ ይሆናል። አሁን በሰብል የተሸፈነው መሬት በቀጣይ የመስኖ ልማት ስራ ይከናወንበታል። ይህ ደግሞ በአንድ መሬት በአመት ከአንዴ በላይ ማምረት እንደሚቻል ማሳያ ይሆናል ማለት ነው። በመጨረሻም ስለ ወባ በሽታ መከላከያ መንገዶች ግንዛቤያቸው እያደገ በመምጣቱ የበሽታውን ስርጭት መቀነስ መቻላቸውን በደቡብ ወሎ ዞን የተሁለደሬ ወረዳ ነዋሪዎች ተናገሩም። የወረዳው ጤና ጥበቃ ጽሕፈት ቤት ማህበረሰቡን በማቀናጀት ወባን የመከላከል ስራውን በትኩረት እየሰራ መሆኑን ገልጿል። መሐመድ በቀለ በደቡብ ወሎ ዞን የወባ በሽታ ተጠቂ ከሆኑ አካባቢዎች አንዱ የተሁለደሬ ወረዳ ነው። በወረዳው በተለይም ሞቃታማ ቀበሌዎች እስከ ወረርሽኝ በሚደርስ ደረጃ ስርጭቱ ይከሰታል። ከዚህ በፊት በግንዛቤ እጥረት ልጃቸው ታሞ እንደነበር ያስታወሱት ወይዘሮ ግምጃ ጌታሁን አሁን ላይ የአካባቢያቸውን ንጽህና በአግባቡ በመጠበቅ ራሳቸውንና ቤተሰባቸውን ከወባ በሽታ መጠበቅ እንደቻሉ ይናገራሉ። ወንዲ ልጅ ለኝ አስራ ሁለትን የጨረሰ ከዛ እሱስ ለካ ራሱ ላይ በጣም ሰርታበታለች። አላወቅኩም ዝም ብዬ ነጋ ሐኪም ብዬ ዘምዘም እያልኩትን ይሻናቆ ሲመረመር ወባ ራሱ ላይ ወጥታለች። ጫ ወባ አሁን አለ። ከዛ ግን አጎበሩን አንዘረጋም። የዛ ሰአት ዝም ብለን የምንተኛው። አሁን እዚህ እየመጣን የማተ ህብረቱንን እየተማር ነው። አጎበሬን ዘርግቼ እጠቀማለሁ። ጤና በሚያስተምረን ልክ ውሃ የሚቆጥሩ ነበሩ። እነዛን በማፍሰስ አሁን ይኸው አካባቢው ንጽህናውን ጠብቆ ዲህናን ማህበረሰቡ የተፈጠረለትን ግንዛቤ ተግባራዊ በማድረግና ተቀናጅቶ በመስራት የወባ በሽታን መከላከል መቻላቸውን የገለጹት በቀበሌው የአካባቢው ጤና አስተባባሪ አልጋነሽ ንጋቱ ናቸው። ሮብ ሮብ ደግሞ በየሳምንቱ የመርማ ዘንጊታ አኩቢዣራ ኪራጎራ የሚባለው ጎጥ አካፋና ዶማ ይዘን የማፋሰስ ስራ ሰርተናል። ትኩሳት፣ የራስ ምታት፣ ማቅለሽለሽ፣ መብረክረክ ስለሆነ ይሄ ስሜት ካለ ወደ ጤና ኬላ እንዲመጡ ለህብረተሰቡ እየነገር ነው። በርካታ የወረዳው ቀበሌዎች ለወባ ትንኝ መራቢያ ምቹ ሁኔታን የሚፈጥሩ ሰው ሰራሽ ኩሬዎች ያሉበት በመሆኑ ተከታትሎ በኬሚካል በማከምና ተከታታይነት ባለው የቅንጅት ስራ ከባለፈው ዓመት ተመሳሳይ ወቅት አንጻር የወባ በሽታን በእጅጉ መከላከል መቻሉን በወረዳው ጤና ጥበቃ ጽህፈት ቤት የወባ በሽታ መከላከልና መቆጣጠር ባለሙያ ጥላሁን አዱኛ ተናግረዋል። በባለፈው ዓመት ከጥቅምት የመጀመሪያው ሳምንት አካባቢ የነበረው የወባ ስርጭት በወረርሽኝ ደረጃ ነው የተከሰተው። በአንድ ሳምንት ከዚህ ቀበሌ ስልሳ ሁለት የወባ ህሙማን ነበሩ። አሁን በአማካይ በሳምንት አንድ ሁለትና ከዛ በታች ነው። የማፋሰስ፣ የማዳፈን፣ የግንዛቤ ፈጠራ ስራዎችን በቤት ለቤት ጉብኝትም ያጎበር አጠቃቀምን የማጠናከር ስራን ትኩረት ሰጥተን እየሰራን ያለ ነው። የወባ በሽታ ከተከሰተ ማህበረሰቡን በከፍተኛ ሁኔታ የሚጎዳ በመሆኑ ከባለፉት ዓመታት ተሞክሮ በመውሰድ ከባለድርሻ አካላት ጋር እየተሰራ መሆኑንና በግብአትም በቂ ዝግጅት እየተደረገ መሆኑን የተሁለደሬ ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ አቶ ወንዶሰን አስናቀ አስታውቀዋል። ጥቅል የወባ በሽታ ከተከሰተ አጠቃላይ ማህበረሰብን በከፍተኛ ሁኔታ ችግር ውስጥ የሚከት በመሆኑ ምክንያት ከዚህ በፊትም ደግሞ በወረርሽኝ ገጥሞን ስለምናውቀው በተቻለ መጠን ቀድሞ መከላከል ላይ በጣም ትኩረት አድርገን እየሰራን ያለ ነው። አጠቃላይ በየ አሁንም ከጎበያም ውጭ ያሉ ቀበሌዎችን አጠቃላይ ቀበሌ ላይ ያሉ አደረጃጀቶችን በመጠቀም በጤና ኤክስቴንሽን ጀምሮ የሴት ልማት ህብረቶች አሉ፣ የጎጥ ጤና መሪ የምንላቸው አደረጃጀቶች አሉ አቀባላይ፣ ቀበሌ መዋቅሩ አመራሩን ጨምሮ ከፍተኛ የንቅናቄ ስራዎች እየተሰሩ ነው ያሉትና በከፍተኛ ሁኔታ ለመቀነስ ምክንያት የሆነው ማህበረሰቡ ይህንን ግንዛቤ ወስዶ እየሰራ በመሆኑ ምክንያት ነው። ሰው ሲታመ በፍጥነት ከታከመ ወደ ሌላ ደግሞ እንዳይራባም ስለሚያደርገው እሱ አንዱ በከፍተኛ ሁኔታ እየሰራ ነው ያለ ነው። እስካሁን ባለው ሁኔታ አምናም በዛ ችግር ውስጥም እንትን ቢሆን የመድኃኒት ጥረቶች አልተከሰቱም። በእኛ በኩል መቅረብ ያለባቸውን ግብአቶች ግን እያሟላን ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የእስካሁኖቹ ነበሩ። ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሆንላችሁ።